የአቡነ ሳዊሮስ ጥብቅ መልእክት አደራው ግን እጅግ ከባድ እንደመሆኑ መጠን አደራው አደራውን መወጣት እንድንችል የሁላችንም ኃላፊነት ከመቼውም ጊዜ በላይ ከባድና ጥብቅ በመሆኑ ቤተ ክርስቲያኒቷን ለማገልገል የምናደርገው ጥረት በመንፈሳዊ መሰረት ላይ እየተመሰረተ እንዲሆን ያስፈልጋል። ለዚሁም የአባቶቻችን ጸሎት እንደሚረዳን እናምናለን። አሁን በዚህ ዘመን ያለችው ቤተ ክርስቲያን አስተዳደራዊ ሁኔታዋ እና መንፈሳዊ አገልግሎቱ እንዲሁም በአስቸኳይ ይህን ሰው አጋልጦ ወይ ግደሉልን ወይ ደግሞ እኛ እንግደላቸው። እነማንን ነው እነዚህ? ጋይ ዛሬ ምን ይላችሁ እንደመጣው አታቅም። ሆላንድ ስትሮበሪ ዊል ፓስተሮም ቁማር በልቶ ቸርቹን ዘጋ። ፓስተሩ ቁማር ወይም ደግሞ ቤቲንግ ከበላ በኋላ ቤተክርስቲያኑን ዘጋው። መቶ ሚሊዮን የኡጋንዳ ሺሊንግ ወይም ደግሞ 26800 የአሜሪካን ዶላር ፓርዶ ከበላ በኋላ ፓስተሩ ቤተክርስቲያኑን ዘግቶታል። በርሜል ቅዱስ ጊዮርጊስ ቤተክርስቲያን ምን ተፈጠረ? እነሱም መስረቃቸውን አያቆሙም፣ እኛም እውነታውን መናገራችንን አናቆምም። ሁለታችንም እንቀጥላለን። ግን አንድ ሰው እንኳን ማትረፍ ከቻልን፣ አንድ ሰው ገንዘቡን እንዳይበላ ማድረግ ከቻልን በጣም ትልቅ ስኬት ነው። አንድ ነገር ላስታውሳችሁ ስለ ቅዱስ ጊዮርጊስ ማለት ነው። የቅዱስ ጊዮርጊስ የተወዳጅ ቤተሰቦቻችን በዛሬ መረጃችን በስፋት የምንመለከታቸው አብይ ጉዳዮች ናቸው። በቀጥታ ወደ ቪዲዮ መረጃዎቻችን እናምራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን የፍጥረታት ሁሉ አባት የሰማይና የምድር አስገኝ አጋእዝተ ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። ወላዲተ ቃል ወአምላክ አቋ የተማሳሪ ተምረት ቅድስተ ቅዱሳን ንጽሕተ ንጹሓን ቤዛዊተ ዓለም ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደየማድረግና ክብራቸው ምስጋና ይድረሳቸው። ክርስቶስ ተንሥአ እሙታን አሰሩ ለሰይጣን ሰላም ኮነ። የክርስቶስ ሰላም እና ጸጋ ከሁላችሁ ጋር ይሁን። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችን? ልቢት ሰዎቻችን ዛሬ እናንተ ያስተምሯችሁ እያሰብኩትን የተለያዩ መረጃዎችን እየመጥቻለሁ። በቀጥታ ወደ ቪዲዮ ጥንክር አመራለሁ። በቅድሚያ የፓስተሩን ጉዳይ እንመልከት። ፓስተሩ ቤቲንግ ወይንም ቁማር የሚባለውን በልቶ ቸርች መዝጋቱ ታውቋል። እሱን ቪዲዮ አስደምጫችሁ ልመለስ። ፓስተሩ ቁማር ወይም ደግሞ ቤቲንግ ከበለ ኋላ ቤተክርስቲያኑ ዘጋው። መቶ ሚሊየን የኡጋንዳ ሽሊንግ ወይም ደግሞ 26800 የአሜሪካን ዶላር ፓርዶ ከበለ ኋላ ፓስተሩ ቤተክርስቲያኑ ዘግቶታል። አነጋጋሪ የነበረው ፓስተር ዴቪድ የሚባለው አንድ የኡጋንዳ ፓስተር ችግሮ ቸርች እንደከፈተ ቸርች የከፈተበት ዓላማ ገንዘብ ለመሰብሰብ እና ከችግሩ ለመውጣት እንጂ ጠብቶ ወይም ደግሞ ፓስተሩ ነው እንዳልሆነ እናም በአጋጣሚ ቁማር ተወዳድሮ ወደ መቶ ሚሊየን የኡጋንዳ ሽሊንግ በማሸነፉ ወይም ደግሞ በመብላቱ ምክንያት ቸርቹን እንደዘጋ አሳውቁ። እንዲሁ ሌላ አንድ የኡጋንዳ ፓስተር ወደ ሶስት መቶ ሚሊየን የኡጋንዳ ሽሊንግ ግን ከስፖርት ውርርድ በልቻለሁ በማለቱ ምክንያት ውዝግብ ፈጥረዋል። ፓስተር አንድሪው ኦቦንጎ የሚባለው እንግዲህ ከስፖርት ውርርድ ወደ 300 ሚሊዮን የኡጋንዳ ሽሊንግ መብላቱን ይፋ በማድረጉ ምክንያት እንዴት ውርርድ ወይም ደግሞ ቁማር ውስጥ ይሳተፋል ብሎ አማኞቹ ጥያቄና ውዝግብ ፈጥረዋል። ፓስተሩም ለዚህ መልስ ሲመልስ ተወራርጀ አላውቅም፣ እንዴት መወራረድ እንዳለብኝ እንኳን አላውቅም፣ ግን እግዚአብሔር ሀብታም እንደሆን ስለፈለገ በዚህ መንገድ አሳይቶኛል ሲል ነው የገለጸው። ተጨማሪም ፓስተር አንድሪው እንዳ ሀሌሉያ፣ እግዚአብሔር በተለያየ መንገድ ይሰራል እና በረከቶቹ በተለያየ መንገድ ይመጣሉ ሲል ለሚነሳበት ጥያቄ መልስ እዚህ ላላችሁ ያው መልእክቱ ተላልፏል። ቤቲንግ ቤቶች በየቦታው አሉ። ፓስተሮች እግር ይሞክሩላ። ያው ቸርች የሚዘጉበትን መንገድ ተፈጥሮላችኋል። በአጠቃላይ ግን ይሄ ነው ነው ደግሞ ካገኙ በኋላ ደግሞ የሚሞክሩበት መንገድ፣ ምክንያት የሚሰጡበት መንገድ ደግሞ የሚደንቅ ነው። እግዚአብሔር በልዩ ልዩ መልኩ ወደ ቀጣይ መረጃ ላብራ የሜሎስን ጉዳይ እንግዲህ ከሰሞኑ እናውቃለን። እሱን በተገናኘ ወንድማችን ዘማርያም ያስታልፈው መልእክት እንካትልና እንመለሳለን። ሁለተኛው ነገር ደግሞ ማጥመድ የምፈልጋቸው አካላት አሉ። አሰማች ባለፈው ሜሎስ ሲናገር ሆድ ያባውን ቆሮ ብቅ ላይ ወጣው አንገቴ ላይ ክር ማስረው፣ ታርጌት ግሩፕ አለ። ማጥመድ ሰዎች አሉ። አንገቴ ላይ ክር ሲያዩ ኦርቶዶክስ መስያቸው የሚያዳብጡኝ አሉ። በግልጽ እኮ ነው የሚናገሩት። ስለዚህ ክር በማሰር ብቻ ኦርቶዶክስነት መገለጫ ያለ እነሱ እኮ ነጠላ እያስለበሱ ነው እኮ አስተንገድ፣ ሰዎች ተመልከቷቸው። ቃለዋሪ ፕሮግራም ላይ የሚሳተፉ ልጆች ተመልከቷቸው፣ ሴቱንም ወንዱንም። ሴቶች ነጣ ለብሰው፣ እንደውም አንዱ የአበሻ ቀሚስ ለብሰው የኦርቶዶክስ ቤተክርስቲያን እስኪመስሉ ድረስ አንገታቸው ላይ ክር አለ። በጣም ጥቂቶቹ ናቸው ክር የበጠሱት። አንገታቸው ላይ ክር አለ ለምንድ አሰግድ እነዛ የሚላቸው የቃላ ወዲ መስራች ማሰግድ ሳ ተወግዟል። በቅዱስ ሚሎስ አንገታችሁ ላይ ክር እንዳትበጥሱ። ለምን ታርጌት ግሩፕ አለ። ኦርቶዶክስ እና እዛ ብትሉት አንገት ላይ ክር ከሌለ ይሄ ጴንጤር ብሎ አይሰማም፣ አይመጣም። አንተ ጋር እንዲመጣለን አንገት ላይ ክር ሰሩ፣ ግድ የለም። ከዛ የኦርቶዶክስ አንገቱ ላይ ክር አለ። ለምንድ የጠራ ስቲሊያቸው ብሎ ይመጣላ። ታርጌት ግሩፕ አንተነ እና እንቅልፍ ላይ በመሆናችን በጣም ያሳዝናል በእውነት ዘመኑ አሏጀ ነው በተልእኮ ሰው እንደዚህ እየሰራ ማለት ነው አሉ በየከተሞች ነው ያላቸው ዲላ አላቸው ጅጅጋ አላቸው አዲስ አበባ አላቸው መቀሌ አላቸው ሐዋሳ አላቸው ባህር ዳር አላቸው ደብረ ብርሃን አላቸው ቃላዋሪ ፕሮግራሞች በየአዳራሹ ተመስባሉ የሚመለምሉት ጌት ነው ከሰንበትን ጌት ከጽዋ ማህበራት አንገታቸው ላይ ክራሱ እናዚ ተሳተ እናዚ ታደም ይሉታል። አይታችኋል። የቃለ ዓዋዲ ፕሮግራም የሚያከናውኑት ሰዎች እስኪ ባነራቸውን ተመልከቱ። ነጣ የለብሱ ሰዎች ነው ያደረጉት ባነሮ ተመልከቱ በደንብ ነጣ የለብሱ ሰዎች ጉባኤ ሲከታተሉ የሚያሳይ ፎቶ ነው የሚያደረጉት። እያጠመዱ ነው ያሉት። አንገታቸው ላይ ክራ ስረው አንተ ጋር የመጡት አንተን አጥምደው እዛ ጎራ ውስጥ የምንፍቅና ግዳው ስለመጣሉ፣ እዛ የማረጃ አለ የኑፋቄ እዛ ውስጥ ሊከቱ ነው። እና ዘመኑ መዋጀት ማለት ይሄ ነው። ከአሁኑ መታወቅ አለበት። እንግዲህ በጣም ከባድ ነው። እውነት ለመናገር ሜሎስ በአንድ ወክ የተናገረው ንግግር ነው ወንድማችን ዘማርያም የተናገረ ያሉና ሆነ ብለው ነጠላ ለብሰው ማህተብ አድርገው ኦርቶዶክስን ለማሳሳት በርካቶቹ ይነሳል። ስለዚህ ማህተብ ማድረግ ብቻ ወይም ነጠላ መልበስ ብቻ ኦርቶዶክሳዊነት አይደለም። ይህን በጣም ጠንቅቀን ልናቅ ይገባል። በጣም በአስተውሎት ልናደርግ ይገባል። ወደ ቅዱስ ወደ በርሜል ቅዱስ ጊዮርጊስ ስቲል አምራ እንግዲህ በበርሜል ቅዱስ ጊዮርጊስ ብዙ ገቢረ ተአምራት እንደተፈጸመ ሆኑ ይታወቃል። በርካቶች ወደዛ እንዳመሩም እናውቃል ግን ከሰሞኑ አንዳንድ ነገሮች የተደመጡበት ይገኛሉ። በተለይ ስርቆቶች እንዳሉበት ሌብነቶች የተካሄዱበት እንዳለ ምክንያቱም በጣም ብዙ ምዕመን ከተለያየ ቦታ ነው የሚሄደው ከሀገር ውጭ የሚያሉቱ መጥተው ይሄዱበታል። በርሜል እሱ ብቻ አይደለም። እንደውም በአንድ ወቅት ስውሯ ማርያም ላይ እንዲያን ነገሮች የመዘገባችን ይታወሳል። እንዲህ እንዲያ ነው ቦታዎች ብቻ በጠቃላይ በጣም አይከን የሆኑ ቦታዎች ሰው የሚሄዱባቸው ቦታዎች ላይ ትኩረት ተደርጎ የሚደረጉ ነገሮች አሉ። ከዚህ ከጉዞ ጋር ከሌብነት ጋር ከገንዘብ ጋር በተገናኘ ማለት ነው። እና አንድ በተደጋጋሚነት ወደዛ ይሄድ የነበረ የቤርሜል ቅዱስ ጊዮርጊስን ነገር እንዲህ ሲል ይናገራል፣ ተካለ መለስ። እነሱም መስረቃቸውን አያቆሙም፣ እኛም እውነታውን መናገራችንን አናቆምም። ሁለታችንም እንቀጥላለን። ግን አንድ ሰው እንኳን ማትረፍ ከቻልን፣ አንድ ሰው ገንዘቡን እንዳይበላ ማድረግ ከቻልን በጣም ትልቅ ስኬት ነው። አንድ ነገር ላስታውሳችሁ፣ ስለ ቅዱስ ጊዮርጊስ ማለት ነው። የቅዱስ ጊዮርጊስ ወዳጆች እንዳላችሁ አውቃለሁ። በርሚል ቅዱስ ጊዮርጊስ ሂዶ ብዙ ሰው በረከት አግኝቷል፣ ከህመሙ ተፈውሷል። በዛው ልክ ብዙ ሰው ተዘርፏል። የዘርፌ አንደኛው መንገድ ስዕልና ስለበ ማለት ነው። ቅዱሳት ስዕላትን ለማሳያ ተብሎ ብዙ ገንዘብ ከአንድ ምዕመን ከመቶ ሺህ እስከ ሁለት መቶ ሺህ ብር በግለሰቦች አካውንት ተሰብስቧል። በጉዞ አዘጋጆች ማለት ነው። እነዚህ ጉዞ አዘጋጆች እነማን እንደሆኑ ማወቅ ከፈለጋችሁ ነጋሽ ሚዲያ ላይ ገብታችሁ ስማቸውን እየጠራች የምታጋልጥ ከነጋሽ ጋር ያደረገችውን ኢንተርቪው አዳምጡ። ስለዚህ እነዚህ ሰዎች ብዙ ገንዘብ ሰብስቧል። የተሰራው ስራ ግን ትንሽ ነው እና እኔ አንድ የገባኝ እውነት በቅዱሳን ስም በቤተክርስቲያን ስም ለመስረቅ ለመዝረፍ የተዘጋጀ ሰው ምንም ለማድረግ ዝግጁ ነው። እነዚህ ሰዎች አንድ ቀን ስጋችንን እንደሚበሉ ታምናሉ። ምክንያቱም በቅዱሳን ስም በእግዚአብሔር ስም ለመዋሸት ተዘጋጅተዋል። ከቤት አሁን እንደው ከዓለም ብንሰርቅ ቤተክርስቲያን ሂደ ንሳ እንገባለን። ሰው ከቤተክርስቲያን ሰርቆ የት ሂዶ ነው ንሳስ የሚገባው? እንዴት ነው ከእግዚአብሔር እርቅ የሚያደርገው? እና ምን አይነት ጨካኝነት እንደሆነ ከአእምሮ በላይ ስለሚሆን ላጋራችሁ ብዬ ነው። ስለዚህ ጉዞ የምትሄዱ ሰዎች በተለያየ ሰበብ ትጠየቃላችሁ። የበርሚል ቅዱስ ጊዮርጊስ መጠየቂያ ደግሞ ስዕል እናስል ማለት ነው። እና ምዕመናን ወደ ገዳማት ወደ አድባራት በተለያየ ሁኔታ ስትሄዱ ገንዘባችሁንም እራሳችሁንም በመጠበቅ ቤተክርስቲያንን ከክፉ ሰዎች እንታደጋት የዛሬው መልእክታችን ነው። በጣም ከባድ ከባድ እየሆነ መጥተዋል። በነገራችን ላይ ይሄ ነገር ቀላል አይደለም። ወደ ጉዞ የሚካሄዱ ቦታዎች ላይ በጣም ትኩረት ተደርጎ የሚደረጉ ነገሮች አሉ። ከገንዘብ ጋር በተገናኝ ና ትኩረት እንስጥ፣ በየዋህነት ነገሮችን አናድርግ፣ አንግባ የሚል መልእክቴን ለማስተላለፍ ወዳለሁ። ይህ ልጅ በአስቸኳይ እናጋልጠው። በአስቸኳይ ምክንያቱም እነዚህ ሰዎች ነገ ወዲያ የኢትዮጵያዊነትን ቀለም የሚፍቁ ሰይጣና የሆኑ ነገሮችን እንድናራምድ የሚያደርጉ ናቸው። እንካተል ወይ ግደሉልን ወይ ደግሞ እኛ እንግደላቸው። እነ ማንን ነው እነዚህ? ጋይ ዛሬ ምን ይዤላችሁ እንደመጣሁ አታውቅም። ሆላንድ ስትሮበሪ ወይ አብረን እንቀምሳለን እስከ መጨረሻው ተቀዳደለ። ይህንንም አንዴ ተመልከቱ። እኔ የምለው ግን ማለት ነው፣ ለእኔ ብቻ ነው የወንድ እህቶቻችን የበዙት? ይልቅ እንደነዚህ አይነት ፍጥረቶች የሚፈጠሩት በአባትና በእናት ስህተት እንደሆነ ታውቃላችሁ። ምናልባት ብዙ ጊዜ እንደዚህ አይነት ፍጥረቶች የሚፈጠሩት በጂን ምክንያት ነው ይባላል። ኢስናራባው ጂን የእናትና የአባት ስህተት ነው። ስለዚህ ስህተቱ ምንድነው የሚለውን ለማወቅ በደንብ አዳምጡኝ። እንደነዚህ አይነት ልጆችን መውለድ ማትፈልጉ ከሆነ እናት ካረገዘች በኋላ ለባሏ ሳትናገር ለፈጣሪዋ ብቻ በሚስጥር ጸሎት ታደርጋለች። ምን ብላ? እባክን ወንድ ልጅ ስጠኝ ወንድ ልጅ አድርግልኝ ብላ ጸሎት ታረጋለች። አባትም ለሚስቱ ሳይናገር ለፈጣሪው ብቻ በሚስጥር ምን ይላል? እባክን ሴት ልጅ ስጠኝ ብሎ ጸሎት ያደርጋል። ያኔ ፈጣሪ የሁለቱንም ጸሎት ይሰማል። ከዛ የሁለቱንም ፍላጎት ለማሟላት ሲል 50 50% ፍላጎታቸውን አሟልቶ እንደዚህ አይነት ልጅ ይሰጣቸዋል ማለት ነው። በአንድ ድንጋይ ሁለት ወፍ። ስለዚህ እባካችሁ እናትም አባትም ማለት ነው ከተጸነሰ በኋላ ፈጣሪያችሁን ስትለምኑ ቢያንስ የተለያየ ፍላጎት ካላችሁ ወይም ምኞት ካላችሁ እጣ አውጡ። እጣው የደረሰው ጾታን መሰረት ብቻ አድርጋችሁ በአንድ ጾታ ላይ ጸሎት አድርጉ። ያኔ እንደዚህ አይነት ልጅ አቶሉ። ሌላው እንቁላል ቀስ በቀስ እንዲሉ ከዚህ በፊት የምናየው አንድ ሁለት ቢሆኑ ነበር፣ አሁን ግን በጣም አሸኖ ሆነዋል። በጣም እየበዙ ነው፣ በጣም እያለማመዱ ነው። ስለዚህ እናስቆማቸው ወይ፣ ያሉበት ድረስ ተኬዶ ማናገር ነው። ወንድነ እንደ ወንድ ሪያክት አደርጋለ። ይሄንን ቪዲዮ ማድረሳችሁ እንዳትረሱ አመሰግናለሁ። በጣም ተባስተዋል። በጣም በጣም በተለያዩ ቦታዎች ላይ ክልል ከተማዎች ላይ ስፔሻሊ አዲስ አበባ ላይ ይሄ አይነት እንቅስቃሴ በጣም በጣም እየበዛ ነው በቸልታ በዝምታ የምናልፍ ከሆነ ነገ ዋጋ እንከፍልበታለን ስለዚህ ከእኛ የሚጠበቀውን ነገር በማድረግ ትውልድን እንታደግ የሚል መልእክቴን ለማስተላለፍ ወዳለሁ ብፁዕ አቡነ ስጢፋኖስ ያስቆጣቸው ድርጊት ምንድን ነው እንካተል ፕሮግራሞች በስተሩ በጣም ነው።

ግን እንደዛ አይደለም። በእንደዚህ መልኩ ይሁን እኔ ትንሽ ስለነዚህ ሕፃናት ግን እና እኔም ጋራዛዛው እንዳልጀምርባቸው እንደገና ሰዓት እነዚህ ሕፃናት ግን በእጅጉ ጠቃሚ በተለያዩ አብያተ ክርስቲያናትን ፕሮግራሙ እንደዛ ብታደርጉ ብትይዙት በእጅጉ መልካም ነው። እውነተኛ የቤተ ክርስቲያን ጠበቃዎች ናቸው እያሳደግን ያለነው ማለት ነው። እነዚህ ህፃናት ወደፊት ለቤተ ክርስቲያናቸው ጠበቃ ናቸው የሚሆኑት፣ በቤተክርስቲያናቸው ወኪል ነው የሚሆኑት። ስለዚህ ህፃናቱን በአግባቡ እንደ ጠላሉ እናየዋለን። ይሄ ትልቅ አገልግሎት ነው። ትልቁ አገልግሎት ይሄ ነው። ህፃናቱን ከስር በኮትኮት ማሳደግ፣ በእግዚአብሔር ቃል እንዲያድጉ ማድረግ፣ የቤተ ክርስቲያን ፍቅር፣ የሃይማኖታቸው ፍቅር አድሮባቸው እንዲያድጉ ማድረግ ይሄ ነው ትልቁ ትልቁ አገልግሎት። በተለይ አባቶች ካህናት አስተውሉ፣ ሌሎቻችንም እናስተውል። በዚህ እድሜ ያሉ ህፃናት በቤተ ክርስቲያን ህይወት እንዲያድጉ ማድረግ በእጅጉ ሰፊ አገልግሎት፣ በቤተ ክርስቲያናችን ትልቅ አገልግሎት ነው። እግዚአብሔር ይባርካችሁ። ህፃናቱንም እድሜ ሰጡት፣ ረጅም እድሜ ሰጡት ወላጆቻቸውን የሚያገለግሉ ፈጣሪያቸውን የሚያመሰግኑ ያድርግልን። ከተለያየ ፈተና በቸርነቱ ይጠብቅልን። ህፃናቱን ያሳድግልን። አረጋውያንን በህይወት ይጠብቅልን። ብፁዕ አባታችን ብፁዕ አቡነ እስጢፋኖስ ናቸው ይህን መልእክት ያሳለፉት። የመጨረሻ የመጀመሪያውን ሀሳብ ስለወደድኳት ነው። በተለይ በጉባኤያት ላይ በምናምን በክብረ በዓላት ላይ በሚደረጉ ነገሮች ላይ በጣም ፕሮግራም ይንዛዛል ከስድስት ከ ሰባት እስከ ስምንት ሰዓት ታቦተ ጉን የተሸከሙ አባቶች ባለፈው እንደውም በመንበረ ፓትርያርክ ቅድስተ ቅዱሳን ማርያም ገዳም ላይ የነበረውን ታቦተ ጉን የያዙ እስከ አንድ ተፈጥነው ሲገቡ እንደነበር አንድ ወንድም ሲሰራ ነበር። በጣም ሰዓት ስለሚሄድ፣ ስለሚንዛዛ፣ ስለሚረዝም፣ ስለማያልቅ ምእመናኑም ተሰላጅተው እዚያ ያሉ አባቶችም ሲሰላችሁ እንደነበር እናውቃልና ያ ነገር እንዲቆም በሚል ነው። ወደ መጨረሻ መረጃችን በስፋት እንድናመራ የምወደው ብፁዕ አባታችን ብፁዕ አቡነ ሳዊሮስ በመንበረ ፓትርያርክ በተደረገላቸው አቀባበል ያስተላለፉትን መልእክት ነው የምናደምጠው። ረዘም ያለው ተካትለን እንመለሳለን። ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለሃይማኖት፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ የማጨውና የራያ አህጉረ ስብከት የቅርሳ ቅርስ ጥበቃ ቤተ መጻሕፍት ወመዘክርና የማህበራት ማደራጃ መምሪያ ኃላፊ ብፁዕ አቡነ ህርያቆስ የአዲስ አበባ የከንባታ የሃዲያ እና ስልጤ አህጉረ ስብከት ሊቀ ጳጳስ ብፁዓን አበው ሊቃነ ጳጳሳት የቅዱስ ሲኖዶስ አባላት ክቡር ንቡረ እድ ኤልያስ አብርሃ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የመንፈሳዊ ዘርፍ ምክትል ስራ አስኪያጅ ክቡር ረዳት ፕሮፌሰር ግርማባቱ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የኢኮኖሚና ማህበራዊ ዘርፍ ምክትል ስራ አስኪያጅ የመንበረ ፓትርያርክ የመምሪያው ኃላፊዎች እና የድርጅቶች ኃላፊዎች የቅዱስ ሥላሴ ዩኒቨርሲቲ ከፍተኛ የሥራ ኃላፊዎች፣ የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ከፍተኛ የሥራ ኃላፊዎች፣ የጠቅላይ ቤተ ክህነት ምክትል የየመምሪያ ኃላፊዎችና ዋና ክፍል ኃላፊዎች፣ በአጠቃላይ የጠቅላይ ጽህፈት ቤቱና በስሩ ያሉ ድርጅቶች የዩኒቨርሲቲ ኮሌጆች የሥራ ኃላፊዎችና ሠራተኞች፣ ሊቀ ማእምራን የማነ ዘመንፈስ ቅዱስ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ፣ የአዲስ አበባ ሀገረ ስብከት የሥራ ኃላፊዎች እና ሠራተኞች፣ የየክፍላተ ከተማ ኃላፊዎችና ሠራተኞች፣ የአድባራትና የገዳማት አስተዳዳሪዎች፣ ወጣት ሰንበት ትምህርት ቤት አባላት፣ የመንፈስ ቅዱስ ልጆቻችን፣ ምእመናንና ምእመናት፣ የሸገር ከተማ ሀገረ ስብከት የገዳማትና አድባራት አስተዳዳሪዎች፣ የየክፍል ክፍለ ከተማ የስራ አስኪያጆች፣ የመስጋዞናን መድኃኔ ዓለም ገዳም አበ መነኮሳት እና ሰራተኞች፣ የተምሮ ማስተማር ሰንበት ትምህርት ቤት ወጣቶች፣ ከዚሁ ጉባኤ ላይ ሁላችሁም የተገኛችሁ የተከበሩ መጋቢ ተአምራት አበጋዝ አዲስ አበባ ሃይማኖት ተቋማት ጠቅላይ ጸሐፊ ቅሩብ እግዚአብሔር ለየውኁነ ልብ ወያድኅኖ ወለትሑታነ መንፈስ፣ እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸው የተሰበረውንም ያድናቸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በዘመነ ብሉይ የብሉይ ኪዳንን አስተምህሮ በአዲስ ኪዳን ደግሞ በጃንደረባው አማካይነት ክርስትናን ከተቀበለች በኋላ የውስጥና የውጭ ችግሮች ቢኖሩም ዘመናትን በመሻገር ዶግማዋን እና ቀኖናዋን በመጠበቅ ለዛሬ ደርሳለች። ስለዚህም የክርስትና እምነት ዘላለማዊ ሕይወት የሚሰጥ መንፈሳዊ ጉዞ በመሆኑ አባቶቻችን ሊቃውንትና ብፁዓን አበው ሊቃነ ጳጳሳት አንድ ላይ በመሆን የሕዝቡ መንፈሳዊ ጉዞ ረጅም እንደሆነ በመገንዘብ እያንዳንዱ ሃይማኖታዊ ትውፊት ለትውልዱ እንዲተላለፍ ለማድረግ ለቤተ ክርስቲያኒቷ በተሰራላት ሕግ መሰረት በየጊዜው የሚመራትን አባቶች በመምረጥ ቤተ ክርስቲያኒቷን እንዲመሩ የሚያደርጉ በመሆኑ በዚሁ መሠረት ባሳለፍነው የሁለት ሺ አስራ ሰባት ዓመተ ምህረት የግንቦት ርክበ ካህናት ለቀጣይ ሦስት ዓመታት ቤተ ክርስቲያኒቷን ከመንፈስ ቅዱስ ጋር እንድንመራ አባቶች አደራ ሰጥቶናል። አደራው ግን እጅግ ከባድ እንደመሆኑ መጠን አደራው አደራውን መወጣት እንድንችል የሁላችንም ኃላፊነት ከመቼውም ጊዜ በላይ ከባድና ጥብቅ በመሆኑ ቤተ ክርስቲያኒቷን ለማገልገል የምናደርገው ጥረት በመንፈሳዊ መሰረት ላይ የተመሰረተ እንዲሆን ያስፈልጋል። ለዚሁም የአባቶቻችን ጸሎት እንደሚረዳን እናምናለን። አሁን በዚህ ዘመን ያለችው ቤተ ክርስቲያን አስተዳደራዊ ሁኔታዋ እና መንፈሳዊ አገልግሎቱ እንዲሁም ሁለንተናዊ የልማት ጉዞዋ እጅግ ውስብስብ እንደመሆኑ መጠን ይህንን ለመወጣት በመጽሐፍ ቅዱስ ላይ እንደተጠቀሰው፣ እኛም በትሑት ልብ ነህምያ የፈረሰችውን የኢየሩሳሌምን ቅጥር መልሶ ለመገንባት እኛ ልጆቹ ተነስተን እንሰራለን የሰማይ አባታችንም ያከናውንልናል በማለት የሥራው መጀመሪያ አድርጎ እንደተናገረው አሁንም ከዚህ ትምህርት በመውሰድ በጥልቅ እምነት፣ በጸሎት፣ በአስተዋይነት እና በቁርጠኝነት የሚቃወሙትና እርሱ ቅጥሩን እንዳይሰራ የሚፈልጉ ወገኖች ቢኖሩም እነርሱ ተሻግሮ የእግዚአብሔርን አጋዥነት ተስፋ በማድረግ የኢየሩሳሌምን ቅጥር መልሶ እንደገነባ ሁሉ ዛሬም ያለብንን ችግር ተፈትቶ ትውልዱ ከሚዘፈቅበት ዓለማዊነት በማላቀቅ ቤተ ክርስቲያኒቷን ለትውልድ ለማሻገር እኔም ሆንኩ ሁሉም ባለ ድርሻ አካላት እንደ ነህምያ መስራት ይጠበቅብናል። ብፁዕ ቅዱስ አባታችን፣ ብፁዓን አበው ሊቃነ ጳጳሳት ነህምያ ከሁሉ በፊት ወደ እግዚአብሔር በመጸለይ መንገዱ ለእግዚአብሔር በመስጠት ያሉ ችግሮችን በማጥናት የፈረሰውን ቅጥር በምሽት ዞሮ በማየት ቅጥሩ ለመፍረስ የቻለበትን ችግር ተረድቶ እንደገና እንዳይፈርስ ለማድረግ ለመገንባት እንደጀመረ ሁሉ ከእኛ ቀደም ብሎ በቦታው ላይ ለነበሩት አባቶች ዘመናቸው በፈቀደላቸው መጠን እንደሰሩት እኛም ዛሬ ቤተ ክርስቲያን ወደ ፊት እንድትራመድ እንደ ቀድሞ ክብሯ እና ገናንነቷ እንዳትታይ ያደረጓትን ችግሮች በማጥናትና በማየት በማቀድ መስራት እንደሚገባን ይጠቁመናል። እርግጥ በነህምያ ዘመን የነበሩት አንዳንድ ወገኖቹ የእርሱን ሐሳብ እና የእግዚአብሔርን መንገድ ባለመረዳት ቅጥሩን መልሶ መገንባት እንደማያስፈልግ በጦብያ እና በጌሽም የሚመሩ ተቃዋሚዎች ተነስተው በማስፈራራት እና በማፌዝ ሴራ ቢያሴሩበትም እርሱ ግን እጅ ባለመስጠት እኛ ልጆቹ ተነስተን እንሰራለን፣ የሰማይ አምላክ ያከናውንንላል በማለት በጸሎት በንቃት እንደ ተቋቋማቸው ሁሉ እኛም በዙሪያችን የሚፈጠሩትን ችግሮች ለእግዚአብሔር በመስጠት ቤተ ክርስቲያናችንን በቁርጠኝነት መንፈሳዊ አስተዳደራዊና ማህበራዊ ጉዳዮቿ በአንዳንድ ቦታዎች ላይ የሚታዩ አስተዳደራዊ ክፍተቶችን፣ በተለያዩ ጉዳዮች ላይ የሚነሱ አለመግባባቶችን፣ የንብረት አያያዝ ችግሮችን፣ በቤተ ክርስቲያን መዋቅር ውስጥ የሚታዩ ክፍተቶችን በማከም በሁሉ አቅጣጫ የሚገኙት ምዕመናን ልጆቻችን ከቤተ ክርስቲያናቸው ጋር ያላቸውን መዳከም በተለያዩ ምክንያቶች እኛ የበለጠ ባለመስራታችን ከቤተ ክርስቲያኒቷ የሚሩቁ እንዳይኖሩ ፈተናዎችን ለመሻገር ተግተን ልንሰራ ይጠበቅብናል። ብፁዕ ቅዱስ አባታችን፣ ብፁዓን አበው ሊቃነ ጳጳሳት፣ የጉባኤ ተሳታፊዎች ቤተ ክርስቲያን አሁን ያለችበት ዘመን እንደ ከዚህ ቀደሙ በዘልማድ ብቻ ልንጓዝ ስለማይቻል በቤተ ክርስቲያኑ ውስጥና ከቤተ ክርስቲያኒቱ ውጪ ያለውን በመቃኘት እቅድ በማውጣት መንፈሳዊ፣ አስተዳዳራዊ እና ማህበራዊ ክፍተቶችን በመለየት ተጨባጭ የመፍትሄ እቅዶችን በማውጣት በጥናት ላይ የተመሰረተ ውሳኔ ልትሰጥ ይገባታል። ቤተ ክርስቲያን በዚህ ዘመን በውስጥ ብቻ ሆነን ከምንሰራው በበለጠ ከውጪ ካሉትም ከተለያዩ አካላት ጋር ከመንግስትም ጭምር በአስተዋይነትና በጥበብ በመቅረብ ቤተክርስቲያኒቷ ተከብራ እንድትሻገር ካላደረግን የትውልድ ቅብብሎሽ ሊዳከምብን ይችላል። ስለሆነም ቤተክርስቲያን ከመንፈሳዊ አገልግሎቷ ጎን ለጎን አገልግሎት ለምትሰጣቸው ሕዝብ በመራራት ልትደርስላቸው ስለሚገባት የቤተ ክርስቲያኗ የውስጥ ሰላም በማጠናከር በሀገሪቱ ውስጥ ያሉ ዜጎቿ ወደ ሰላም መንገድ እንዲመጡ መነጋገር እንዲችሉ የቤተ ክርስቲያን ድርሻዋ ከፍተኛ በመሆኑ እና ሊሰራ ስለሚገባ ትልቅ ትኩረት ሊሰጠው ይገባል። በመጨረሻም እግዚአብሔር ቢፈቅድ፣ ባሉን ቀጣይ ሐዋርያዊ የአገልግሎት ዘመናት በውስጥም ሆነ በውጭ ዓለማት የምትገኙ ሁሉ ለቤተ ክርስቲያን እድገት የሁላችን ድርሻ ትልቅ በመሆኑ ከፊት ለፊታችን ያለውን የቤተ ክርስቲያን አንድነት ላይ ምላሽ ለመስጠት ሁላችሁም በተወከላችሁበት በተሰጣችሁ ኃላፊነት ተግታችሁ እንድትሰሩ በአባታዊ ፍቅር አደራ እንላለን። ሰው በተሰጠው ኃላፊነት ላይ በትጋት፣ በታማኝነት፣ በቅንነት መስራት የቤተ ክርስቲያኒቷን ሕልውና ከፍ ስለሚያደርግ በሥራ ቦታም ሆነ በግል ሕይወታችሁ ሰላምና መግባባትን ጠብቃችሁ እንድትሰሩ፣ ግጭቶችና አለመግባባትን በሰላማዊ መንገድ መፍታት ወሳኝና ቤተ ክርስቲያንም ከዚህ አትራፊ መሆኗን ማሳሰብ እወዳለሁ። እግዚአብሔር ለልብ ቅኖች ቅርብ እንደመሆኑ መጠን ልባችንን ቅን በማድረግ ህዝባችንን እና ቤተ ክርስቲያንን ለማገልገል በቅዱስ ሲኖዶስ የተጣለብንን አደራ መወጣት እንድንችል በቅዱስ አባታችን መመሪያ በየጊዜው በመቀበል የምንሰራው ሲሆን ጸሎታቸውም ይርዳን እያል ቤተ ክርስቲያን ውስጥ አንድ ማዕድ እየተቋደስ በሐሳብ ልዩነት ውስጥ የሚገኙትን በማቅረብ በሀገሪቷ ውስጥ በየቦታው የሚታዩትን አለመግባባት ተቀርፎ ሰላም እንዲመጣ ድርሻችንን በመወጣት ሕዝቡ ሰላማዊ አየር እንዲተነፍስ እንድናደርግ አምላከ ቅዱሳን እንዲረዳን በመጸለይ በሰላም በኢኮኖሚያዊ እና ማህበራዊ የልማት ስራዎች ከመንግስት ጋርም ሆነ ከሌሎች ባለድርሻ አካላት ጋር የቤተ ክርስቲያናችንን ዋና ተልእኮና መብት በማስጠበቅ አብረን ለመስራት ዝግጁ መሆናችንን እንገልጥላችኋለን። በዚህ በዚህ በ2017 ዓመተ ምሕረት የግንቦት ርክበ ካህናት ከኔ ጋር የቤተ ክርስቲያኑን መንጋ እንድትጠብቁ የተሰየማችሁ የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስና የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ህርያቆስ በመሆን የተሾማችሁትን መልካም የሥራ ዘመን እንዲሆንልን እመኛለሁ። የቅዱስነቶን በረከት በሥራችን ስኬታማ እንዲሆን ይርዳን እያልኩ በዚሁ ንግግሬን እቋጫለሁ። ስለ አዳመጣችሁኝ አመሰግናለሁ። የተወዳጁ ቤተሰቦቻችን ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ሆነው በተመረጡበት ሰዓት ልዩ አቀባበል ሲደረግላቸው ብፁዕ ቅዱስ ፓትርያርኩን ጨምሮ በርካታ ሊቃነ ጳጳሳት በታደሙበት ያስተላለፉት መልእክት ነው። የዛሬ መረጃዎቻችን ይህን ይመስላሉ። ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተም የእኛም ነው። ክቡር ምስጋና ላብ ክብር ምስጋና ለወልድ፣ ክብር ምስጋና ለመንፈስ ቅዱስ አንድ አምላክ አሜን።